እጅጋየው ኃይለ ጊዮርጊስ ይባላሉ። የልብስ ዲዛይነር ናቸው። ባለፉት 30 ዓመታት በዚህ ሙያ ተሰማርተው ዘልቀዋል። ከልጅነታቸው በፋሽን ዲዛይን ሙያ ፍቅር የወደቁት እጅጋየው ኃይለ ጊዮርጊስ ወደ ውጪ የሚሄድ እድል ባጋጠማቸው ጊዜ የፋሽን ዲዛይን ትምህርትን ከመማር ወደ ኋላ አላሉም። በዘርፉ የቀሰሙትን ሙያ ይዘውም ወደ ሀገራቸው በተመለሱ ጊዜ ከትንሽ ተነስተው በመኖሪያ ቤታቸው ውስጥ የልብስ ስፌት ስራን ጀመሩ። በመኖሪያ ቤት የተጀመረው የልብስ ስፌት ስራም እጅግ ጥበብ ወደሚል የባህል ልብስ ማምረቻ ፋብሪካ ተሸጋገረ። ፋብሪካቸው የሀገር ባህል ልብስን ከበዓላት ቀን ባለፈ ቦት ቀናት እንዲለበሱ አድርጎ መስራትን ምርጫው ያደረገ ነው። ከዚህ በፊት በጣም ለብዙ አመታት በፋሽን ዲዛይኑ ኢንዱስትሪ ላይ ነበር የነበርኩት። አሁን ግን ካለፈው ስድስት አመት ወደዚህ ወደ ጋርመንቱ ተቀላቅይ ያለው። ግን ሁሉ ብዙ ስራዎች የፎከስ የሚያደረጉት የእኛ የባህል ልብስ ላይ ነው። በዘመናዊ መልኩ ለመስራት ማለት ነው። ካዥዋል ልብስ እንዲሆን ስራ ቦታ እንዲለበስ የሁል ጊዜ የተለባሽ እንዲሆን እነኝህን ጨርቆቻው እንደ ማንኛውም ፋብሪክ በሽመና ነው የምንሰራቸው። እያዘጋጀን ነው አሁን። ከትንሽ የተነሳው የዲዛይነር እጅጋየው የባህል ልብስ ማምረቻ አሁን ላይ ከ አስር ሚሊዮን ብር በላይ ካፒታል ላይ ደርሷል ውጭ ሀገር በነበሩበት ጊዜ ያዳበሩትን ክህሎት ሀገራቸው አምጥተው በመተግበራቸውም ከራሳቸው አልፈው ከመቶ ላላነሱ ዜጎች የስራ እድል ፈጥረዋል ከ አስር ሚሊዮን ብር በላይ ነው ካፒታላችን ከዛ በላይ ከፍ ብሎልናል የስራ እድልን በተመለከተ በቋሚነት ጋርመንቱ ላይ የሚሰሩ ሰራተኞች አሉ እንደገና ደግሞ ቋሚ ያልሆኑ ግን በጊዜያዊነት የምናሰማራቸው አሉ። እንደዚሁ በአካባቢያችን ደግሞ በየቤታቸው ስራ የምንሰጣቸው ዜጋዎች አሉ። ፈትል አሁን ፈትል በእውነት ልጆቻቸውን ቤታቸው ሆነው እያሳደጉ ግን ፈትሉን ፈትለው ለእኛ እንዲሰጡን ያደረግ ናቸው። ቁጨት አሁን የአየር መንገድን ልብስ እኛ ነን የምንሰራው። ስለዚህ በወር ከ350 ልብስ በላይ ነው ለአየር መንገድ ብቻ የወሰሶችን የምንሰጠው። እነሱ ነጠላዎች መቋጨት አለባቸው። ስራ ነው ቁጭት ብሎ የሚቀል ስራ የለምና እሱን ደግሞ ቤታቸው ቁጭ ብለው በተለምዶ የኛ ሴቶች ይሰሩታል። እሱን እና ቤታቸውም ስራ ይሰጠናቸዋሉ። ቤታቸው ቁጭ ብለው ይህን ስራም ይሰሩ አሉ። እንደገና ደግሞ ሸማኔዎቻችን አሉ በአርባ ምንጭ ከአርባ በላይ ሸማኔዎች አሉን። እዚህ ዲዛይን የሚያወጡ አብረውን የሚሰሩ ሁለት ሸማኔዎች አሉና ምናልባት ከመቶ ያላነሱ ሰራተኞች በኛ ስራ አሉ። ከቅርብ ጊዜያት ወዲህ መንግስት ለስራ ፈጣሪዎች የሰጠውን ከፍተኛ ትኩረት ተከትሎ ስራን ምቹ የሚያደርጉ የተለያዩ ድጋፎችን እያደረገ ይገኛል። ዲዛይነር እጅጋየውም የድጋፉ ተቋዳሽ ሆኛለሁ ይላሉ። ይሄ የምታየው ምሽሄድ በእውነት ከመንግስት በኪራይም ቢሆን ያገኘ ነው የመስሪያ ቦታ ነው። ይሄ ራሱ ቀላል ነገር አይደለም እና ልዩ ልዩ ስልጠናዎች ይኖራሉ እና ለካምፓኒያችን በጣም ትልቅ ድጋፍ ተደርጎልናል። ኢትዮጵያ ታምርት ተብሎ መንግስትም ከተነሳ ትኩረት እናገኛለን የሚል ተስፋ ነው ያለን። ደሞም አግኝተናል በኤግዚቢሽኖችና ምርቶቻችንን እንድናሳይ ያለው ችግር ምርታችን ላይ እንድናተኩር ድጋፍም አለ። እኛም ደግሞ መነሳሳት ፈጥሮብናል በእውነት ኢትዮጵያ ታምርት እንግዲህ አብሮ የሚቀረፉ ችግሮች አሉ። እነሱን ችግሮች እንግዲህ ይፈታሉ ብዬ አስባለሁ። በተለያዩ አጋጣሚዎች ድርጅቱን የተቀላቀሉ ወጣቶችም ክህሎታቸውን ከማዳበር ጀምሮ ኑሯቸውን ለመደጎም የሚያስችል ትርፍ አግኝተዋል። በጣም ብዙ እውቀት ከሚባለው በላይ ማለት እዚህ ጋ ማወቅ ካለብኝ በላይ ከዲዛይን ዲዛይን ከስፌቶችም እንደዚ አሪፍ አሪፍ ስፌቶች የምፈልጋቸውን ነገሮች አውቄያለሁ። እዚህ ከመጣሁ በኋላ ከሷ በጣም ብዙ ነገር ተምሬያለሁ። የባህል ልብሶች በጣም ነው የምንሰራው ከሷ ጋር በጣም ብዙ ጊዜ ስለሰራሁኝ ብዙ ነገሮች ይሰራሉ ሁኝ የወንድም የሴትም የባህል ልብሶች፣ ኖርማልም ሽፎኖቹም፣ ብዙ ነገሮች ኖርማል የምንለብሳቸውም ልብሶች እንሰራለን። ለነገ ከዚህ ቦታ ብዙ ሌላ ቦታ ብሰራ እውቀቶች አግኝቻለኝ፣ የተለያዩ ብዙ ነገሮች አግኝቻለሁ። የስራ እድልም አንድ ትልቁ ነገር የስራ እድል ነው። ወጣቶቹ ከማምረቻው ያገኙት ክህሎት ወደፊት በግላቸው የመስራት ህልምን የሰነቁበት ነው። ማንኛውም ሰው የራሱ ነገር እንዲኖሩ ይፈልጋል። ና እኔም በራሴ ከዚህ ቤት ስወጣ በጣም ማለት ራሴን የማወጣበትን እውቀት ይዤ ወደፊት የራሴን ስሰራ ልክ እንደሱ ሆኜ የራሴን መስራት ነው የምፈልገው። ወደፊት ደግሞ የራሴን በራሴ ቢሆን የተለያዩ ነገሮች ለመስራት በስፌቱ ዙሪያ በደንብ አቅጃለሁኝ። ዲዛይነርም ትምህርት ለመማር አስቤያለሁ። እና ይኸው ራሴን ለማሳደግ ማለት ነው። ዲዛይነር እጅጋየው በዓለም ገበያ መቀላቀል የሚችሉበት ፍላጎት እንዲሁም ቁመና ላይ መሆናቸው ንም ይናገራሉ። እኛ አሁን የአይሶ ሰርቲፋይድ ነን በኳሊቲ ካምፓኒያችን ምርቶቻችን በአለም ዙሪያ መሄድ ይችላሉ። እኛም ዝግጁ ነን ኤክስፖርት ማርኬት ላይ ለመግባት። እንደ ሀገር በኢንዱስትሪ ዘርፍ የተሰማሩ አምራች ዜጎችን ችግር ለማቃለል የተለያዩ ስራዎች ተሰርተዋል። ከእነዚህ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ዓመት በፊት ያስጀመሩት የኢትዮጵያ ታምርት ሀገራዊ ንቅናቄ አንዱ ነው። ንቅናቄውም የኢንዱስትሪው ዘርፍ በኢትዮጵያ ኢኮኖሚ ውስጥ ተጨባጭ አስተዋጽኦ ወደ ማበርከት እንዲሸጋገር ከማድረግ ባለፈ ለበርካቶች የስራ እድል መፍጠር አስችሏል።